እፊ ጂ ሙሉ ስሙ ኤፍሬም ጋሻው ተብሎ የሚጠቀሰው በኢትዮጵያ ውስጥ በጣም ከሚታወቁ የዲጂታል ይዘት ፈጣሪዎች አንዱ ሆኖ ብቅ ብሏል። በደማቅ ብሎጎቹ እና ጥልቅ ባህላዊ አስተያየቶቹ ተመልካቾችን ማረክ ችሏል። በኢትዮጵያ ተወልዶ ያደገው እፊ ወደ ዝና ያመጣው ጉዞውን የማካፈል ፍላጎት ነበር። ይህም በመጨረሻ በዩቲዩብ እና በቲክቶክ ላይ ወደሚያድግ የመስመር ላይ ዝና ተለወተ። የእፊ ይዘት በዋናነት በጉዞ ብሎጎቹ ላይ ያተኮረ ነው። እነዚህም በኢትዮጵያ ውስጥም ሆነ በዓለም አቀፍ ደረጃ በተለይም እሱም በሚኖርባት እንግሊዝ ውስጥ የሚያደርጋቸውን ጉዞዎች ያካታሉ። ተመልካቾቹ አዳዲስ ቦታዎችን ሲቃኝ፣ የተለያዩ ምግቦችን ሲሞክር እና ከተለያዩ ባህሎች ጋር ሲገናኝ በሚያሳየው ተፈጥሯዊ አቀራረብ ይሳባሉ። እሱ ብዙውን ጊዜ የኢትዮጵያን ወጎች፣ ምግቦች እና የዕለት ተዕለት ኑሮ ውበትና ውስብስብነት በማጉላት ለአገሩ ባህላዊ አምባሳደር ሆኖ ያገለግላል። ከጉዞ ባሻገር እፊ ጂ በሚያሳትፍ ስብናው እና ከብዙ ታዳሚዎች ጋር የመገናኘት ችሎታው ይታወቃል። ቪዲዮዎቹ ብዙ ጊዜ ቀልድ እና ቅን የማወቅ ጉጉትን በማጣመር ፍለጋዎቹን ተዛማጅ እና አስደሳች ያደርጋቸዋል። ልዩ ምግቦችን በመሞከር እና ያለማጣሪያ አስተያየቶቹን በማካፈል ለምግብ ግምገማዎቹ እና ፈተናዎቹ ከፍተኛ ትኩረት አግኝቷል። የእፊ ተወዳጅነት ከዩቲዩብ አልፎ በቲክቶክ ላይም ከፍተኛ ተከታዮች አሉ። በዚያም አጭር እና ተለዋዋጭ ይዘቶችን ይፈጥራል እነዚህም ብዙ ጊዜ ቫይራል ይሆናሉ። ይህ ባለ ብዙ መድረክ አቀራረብ ወጣት ተመልካቾችን ከሚያስፈልጋቸው ፈጣን መዝናኛ እስከ ጥልቅ ባህላዊ ግንዛቤዎችን ለሚፈልጉ ድረስ የተለያዩ ታዳሚዎችን እንዲደርስ አስችሎታል። ስለ ቀድሞ ህይወቱ ወይም መደበኛ ትምህርቱ የተለየ ዝርዝር መረጃ በሰፊው ባይገለጽም የእፊ ጂ ይዘት ከኢትዮጵያዊ ስሩ ጋር ጠንካራ ግንኙነት እንዳለው እና ታሪኮቹን በመናገር ባህላዊ ልዩነቶችን በማስታረቅ ረገድ ከፍተኛ ፍላጎት እንዳለው ያሳያል። እሱ ብዙ ተስፈኛ ይዘት ፈጣሪዎችን አነሳስቷል። ግለሰቦች ልዩ ኢታዎቻቸውን ለዓለም በማካፈል ስኬታማ ስራ የመገንባት እምቅ አቅምን አሳይተዋል። እፊ ጂ ተመልካቾቹን የሚያዝናና የሚያስተምር እና የሚያነቃቃ ይዘት በማምረት ተደራሽነቱን ማስፋፋቱን ቀጥሏል፣ ይህም በዲጂታል ሚዲያ ገጽታ ውስጥ ግንባር ቀደም ቦታውን ያረጋግጣል።